ሰላም ጤና ያስጥልኝ ውድ የአማካሪ ዩቱብ ቻናል ተከታታዮች እና ቤተሰቦች እንደምን ቆይታቸዋል? በቅድሚያ ውድ ተመልካቾቻችን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ በየለቱ የምንሰራላችሁን ቪዲዮ ደግሞ ላይክ በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ የምንሰራውን ቪዲዮ ሼር እንድታደርጉ ከወዲሁ እናበረታታችኋለን። እንግዲህ ውድ ተመልካቾቼ ዛሬ የምናወራው ስለ ሄፓታይትስ ወይም ደግሞ ስለ ጉበት በሽታ ይሆናል። ሄፓታይትስ ወይም ደግሞ የጉበት በሽታ ወይም የጉበት መቆጣት ብለን ልንወስደው እንችላለን። ለሱ ምንነት፣ አይነቶቹ፣ ምክንያቶቹ፣ እንዲሁም ደግሞ ምልክቶቹ እና የጉበት በሽታ እንዳይዘን ምን አይነት ጥንቃቄ ማድረግ እንችላለን፣ እንዲሁም ደግሞ ስለ ሕክምናው። እንግዲህ የጉበት በሽታ ስንል ወይም ደግሞ ሄፓታይትስ የምንለው ፕሮሰስ ነው ወይም ደግሞ ሂደት ነው ማለት እንችላለን። ይሄ ማለት ምን ማለት ነው? ጉበታችን በሚጎዳበት ጊዜ ወይም ደግሞ ጉበታችን ላይ የተለያዩ ችግሮች፣ ኢንፌክሽኖች ሊሆኑ ይችላሉ። በአልኮል አማካኝነት ሊሆን ይችላል። ትላትሎች በተለያየ በሽቲስቶሶሚያሲስ ሲጎዳ የሚፈጠር የጉበት ላይ ጫና የሚፈጠር እና ደግሞ የጉበታችንን ሴሎች ወይም ደግሞ ሄፓቶሳይትስ የምንላቸውን በሚጎዱበት ጊዜ የሚፈጠር በሽታ ነው ብለን ልንወስደው እንችላለን፣ ባጭሩ ማለት ነው። ሄፓታይትስ የምንለው ኢንፍላሜሽን ነው ማለት ነው፣ ወይም ደግሞ መቆጣት ነው፣ በእነዚህ ምክንያቶች የሚፈጠር ማለት ነው። ስለዚህ ጉበታችንን ምን ምን ሊጎዱት ይችላሉ የሚለውን ከማየታችን በፊት ስንት አይነት ሄፓታይትስ አለ ወይም ደግሞ ስንት አይነት የጉበት መቆጣት አለ የምንለውን በቅድሚያ ማየት እንሞክራለን። ሄፓታይትስ በሁለት ይከፈላል። በአጠቃላይ ኢንጀነራል ሄፓታይትስ ለሁለት ይከፈላል። እሱ ምንድነው? አኪዩት ሄፓታይትስ እና ክሮኒክ ሄፓታይትስ ተብሎ ይከፈላል። ክሮኒክ ሄፓታይትስ የምንለው ቫይረሱ ወይም ደግሞ የጉበት መቆጣቱ ለስድስት ወር በላይ ከቆየ ክሮኒክ ሄፓታይትስ እንለዋለን። ወይም ደግሞ ኢንፍላሜሽን ዛት ላስ ሞር ዛን ሲክስ መንስ ወይም ደግሞ ከስድስት ወር በላይ የቆየ የጉበት በሽታ ወይም መቆጣት ክሮኒክ ኢንፍላሜሽን ወይም ደግሞ ዘላቂ የሆነ ወይም ደግሞ የቆየ የጉበት መቆጣት ብለን ልንወስደው እንችላለን ማለት ነው። ከዛ ካነሰ ደግሞ አኪዩት ሄፓታይትስ እንለዋለን ማለት ነው። እና ጉበታችንን ሊጎዱ የሚችሉ መንስኤዎች ምን ምንድን ናቸው? የሚሉትን ሰመራይዝ አድርገን ወይም ደግሞ እንደ አጠቃላይ ለማየት ጉበታችንን ከሚጎዱ ምክንያቶች መካከል አንደኛ ጉበትን ብቻ የሚያጠቁ ቫይረሶች አሉ። ሄፓቶትሮፒክ ቫይረስ የምንላቸው ማለት ነው፣ ወይም ደግሞ ቫይራል ሄፓታይትስ እንላቸዋለን። በእኛ ሀገር፣ ወይም ደግሞ በአደጉት ሀገራት ውስጥ ሄፓታይትስ ቢ እና ሄፓታይትስ ሲ ኮመን ናቸው፣ ወይም ደግሞ በጣም የተለመዱ ናቸው ማለት ነው። ሄፓታይትስ ቢ እና ሄፓታይትስ ሲ ቫይረሶች

እነዚህ ደግሞ የራሳቸው የሆነ መንስኤዎች ወይም ደግሞ አጋላጭ ምክንያቶች አላቸው። ሄፓቲትስ ኤ ያልበሰለ ምግብ በምንበላበት ጊዜ ዩዛ ወይም ደግሞ በአብዛኛው ጊዜ የሚተላለፈው ፌኮ ኦራሊ ነው፣ ወይም ደግሞ ከእጅ ወደ አፍ ወይም ደግሞ ንጽህና በጎደለው የምንመገብ ከሆነ በዛ አማካኝነት ነው የሚተላለፈው ማለት ነው። ሄፓቲስ ቢ ደግሞ የሚተላለፈው በአብዛኛው ጊዜ ልቅ የሆነ የግብረ ስጋ ግንኙነት ወይም ደግሞ አንፕሮቴክትድ ሴክሹዋል ኢንተርኮርስ የሚደረግ ከሆነ በቦዲ ፊሉዶች ወይም ደግሞ በሰውነታችን ውስጥ በሚገኙ ፈሳሾች በደም ሲመን፣ ወይም ደግሞ በወንድ የዘር ፍሳሽ አማካኝነት እንዲሁም ደግሞ ብለድ ትራንስፊውዥን ወይም ደግሞ አሁን ላይ ያው ብዙም ስክሪን ስለሚደረግ ወይም ደግሞ ደም እየተጣራ ስለሚሰጥ ግን በዚህ በዚህ በተለያዩ ሰውነታችን ላይ በሚደረጉ የተለያዩ ስለታማ የሆኑ ነገሮችን ሼር የምናደርግ ወይም ደግሞ በጋራ የምንጠቀም ከሆነ እነዚህ እነዚህ በሽታዎች ይተላልፋሉ ማለት ነው። ሄፓታይተስ ሲ የምንለው ደግሞ እሱም ፌኮራል ነው። ሰውነታችንን ቦዲ ታቱዊንግ ወይም ደግሞ መነቀስ የተነቀስንበትን ኒድል ለሰዎች ወይም ደግሞ ለሌላ ሰዎች ጋር ሼር የምናደርግ ከሆነ ቦዲ ፒርሲንግ ወይም ደግሞ የሚበሳሱ ሰውነታቸውን ቆዳቸውን የሚበሳሱ ሰዎች ላይ ምናምን እሱን ደግሞ ያን ስለት በጋራ የሚጠቀሙ ከሆነ በዛም ይተላልላል ማለት ነው። ሌላኛው ሄፓታይትስ ይሄ ነው። ይሄ ደግሞ በአብዛኛውን ጊዜ ፕሪግናንት መኖች ላይ ወይም ደግሞ ያረገዙ ሰዎች ላይ ሞር ኮመን ነው ማለት ነው። ሄፓታይትስ ቫይረሶች አንዱ ወይም የጉበት በሽታ ሊያደርሱብን ከሚችሉ መንስኤዎች መካከል ሄፓታይትስ ቫይረሶች ወይም ቫይራል ሄፓታይትስ አንዱኞቹ ናቸው ማለት ነው። ሌላ የሚጠቀሰው ደግሞ አልኮል አልኮሊክ ኮንሰፕሽን ወይም ደግሞ አልኮል በጣም የሚጠጡ የአልኮል መጠጥ ይዘት ያላቸውን ለረጅም ዓመት የሚጠቀሙ ሰዎች ላይ አልኮሊክ ሄፓታይተስ እሱም ግሬድ አለው። አልኮሊክ ሊቨር ዲዚዝ ይባላል። ሌላ ደግሞ አይቪ ድረግ አቢዩዘርስ ወይም ደግሞ ኒድል ሼር የሚያደርጉ ሰዎች መርፌን ራሳቸውን የሚወጉ ሰዎች አብዛኛውን ጊዜ ራሳቸው የሚነቅሱ ሰዎች በስለት በምናምን እነዚህ እነዚህ አይነት ሰዎች ልቅ የሆነ የግብረ ስጋ ግንኙነት የሚያደርጉ ሰዎች ጉበት ቫይረስ በሽታዎች አጋላጭ ምክንያቶች ስለሆኑ እነዚህን በታሪክ በግለሰቡ ታሪክ በደንብ ጠይቀን ማወቅ ይኖርብናል ማለት ነው። ምልክቶቹ ደግሞ ቅድም ያልኳችሁ ከጉበት በሽታ ጋር የማይገናኙ ምልክቶች፣ ግን ደግሞ ጉበት በሽታ መኖሩን ሊነግሩን የሚችሉ እንደ ክብደት መቀነስ፣ የምግብ ፍላጎት መቀነስ፣ ማስታወቅ ሊሆን ይችላል ማቅለሽለሽ ስሜት፣ ድካም ስሜት አጠቃላይ የሆነ እነዚህ እነዚህ ስሜቶች ከተሰሟችሁ እና ደግሞ ሊቨር ስፔሲፊክ የሆኑ ምልክቶች፣ የቆዳ ቀለም መቀየር፣ የሽንት ቀለም መቀየር ወደ ቢጫነት፣ የሆድ እብጠት ወይም ደግሞ ውሃ የመሰለ ነገር በሆዳችን ውስጥ ያለ ከመሰለን፣ መነጫነጭ፣ ማሳከክ ማሳከክ እነዚህ አፐር ጂአይ ብሊዲንግ እነዚህ እነዚህ ካሉ አፐርጀብሊ ወይም ደግሞ ማስታወቅ ደም ይቀላቀለ እነዚህ እነዚህ ካሉ በአፋጣኝ ወደ ምርመራ ወይም ደግሞ ወደ ጤና ተቋማት በመሄድ ምርመራ ማድረግ በጣም ተገቢ ነው ማለት ነው። ስለዚህ አሁን ይህን እነዚህን ምልክቶች አይተን እንዴት ምርመራው ላይ እንደርሳለን ወደሚለው ስንሄድ ደግሞ በመጀመሪያ የምናደርገው የደም ምርመራ ነው። የደም ምርመራ ደም ኖርማል ይሰጣል። በደም የጉበት በሽታ መኖሩን ሊያመላክቱ የሚችሉ እንትኖችን እናያለን። ለምሳሌ ኮምፕሊት ብለድ ካውንት ወይም ደግሞ ሲቢሲውን ስናየው ደብሊቢሲዩ አኪዩት ነው ክሮኒክ ነው ኢንፍላሜሽን የሚለው ሊነግረን ይችላል። ሌላ ቫይራል ከሆነ የሊንፎሳይት ፕሪዶሚናንስ ወይም ደግሞ ሊንፎሳይቶች ከፍ ብለው ልናያቸው እንችላለን። ሌላ ከኢንፌክሽን ጋር በተገናኘ ለምሳሌ አንዱ ኮምፕሊኬሽን ስፖንታኒየስ ባክቴሪያል ፔሪቶናይትስ ይባላል። በጉበት በሽታ ምክንያት የሚፈጠር ማለት ነው። በዛን ሰዓት ልክ ስናይ ስንመረምረው የደብሊዩቢሲ ወይም ደግሞ የነጭ ደምሴላችን ኢንፌክሽኑን ለመዋጋት ሲል ከፍ ብሎ እናገኘዋለን በዛ ሰዓት። ስለዚህ በዛን ሰዓት የሚከሰቱት እንትኖች የጉበት በሽታን መኖሩን ሊያመላክቱም ይችላሉ ማለት ነው። ሌላ የሚደረጉ የአኔም የሚያ ምልክቶች ወይም ደግሞ ሄሞግሎቢን እና ሄሞቶክሪታችን ወይም ደግሞ ቀይ ደም ሴላችን መቀንሱን የሚያመላክቱ እንትኖች ናቸው፣ ቫሊዎች ናቸው ወይም ደግሞ ቁጥሮች ሲሆኑ፣ እነዚህ ቀንሰው ከሆነ ለምሳሌ አኔሚያ ወይም ደግሞ የደማነስ በጉበት በሽታ ቅድም እንዴት እንደሚመጣ የተወሰነ ነገር ያቸዋለው። ኒትሪሽናል ሊሆን ይችላል ቀጥታ አልኮሉ ሄዶ ቦን ማሮ ወይም ደግሞ የአጥንታችንን ክፍል በሚያጠቃበት ጊዜ አጥንታችን ቀይ ደም ሴሎችን ማፍራት ላይችል ይችላል። በዛ ምክንያት የሚከሰት የደም ማነስ ሊኖር ስለሚችል ይህንን የምናየው የሚያመላክትልን ምንድነው? ኮምፕሊት በድካውንት ነው። ከዛ በኋላ ወደ ምን እንልካለን እነዚህ ምልክቶች ካየን በኋላ አንድ ያለ የምንጠረጥረው እኛ ሀገር በብዛት ከፍተኛ ደረጃ የሚታወቁት ሄፓቲስ ቢ እና ሄፓቲስ ሲ ናቸው። ቫይራል ማልከር እንልካለን ማለት ነው የሄፓቲስ ቢ ሰርፌስ አንቲጅን ሄፓቲስ ቫይረስ አሪኔም ማለት ነው። እነዚህን በደንብ ስክሪን እናደርጋለን አክበን ነው የምንልከው። የሄፓቲስ ቢ ቫይረስ ሰርፌስ አንቲጅሙ ፖዚቲቭ ነው ኔጌቲቭ ነው የሚለውን በደንብ እናያለን ማለት ነው። እነሱን ቼክ በደንብ ሊደረጉ ይገባል ማለት ነው። ሌላ እነዚህን ስክሪን ካደረግን በኋላ በአንዳንዶቹን ደግሞ መቼም አልኮል ምክንያቱ እንደሚሆን ነግሬያቸዋለሁ። ግን አልኮልን እንዴት ነው ከምልክቶቹ ጋርና ካለው የሰውየው ታሪክ አንጻር ነው እነዚህ የምናየው። አልኮል ለረጅም ዓመት ትጠጣለ ወይ በቀን ስትጠጣለ ወይ ዳሽ ኩዌስትኖች ሚባሉ አሉ። ዳሽ ኩዌስትኖች ማለት ለአይኦፕነርት በጣለ ወይ ኩዌስትኖችን በመጠየቅ ወደ ዳይግኖሱ ወይም ደግሞ ወደ ምርመራው መድረስ እንችላለን ማለት ነው። ሌላ አልትራሳውንድን በመጠቀም አልትራሳውንድ እንግዲህ በጣም ሪል ላይ የምናደርግበት ወይም ደግሞ በጣም የምንደገፍበት መሳሪያ እንደሆነ ይታወቃል። በተለይ ደግሞ የጉበት በሽታን ለመመርመር አልትራሳውንድን በመጠቀም ጉበታችን ውስጥ ያሉትን አብዶሚናል ካቪቲ ውስጥ ፔሪቶኒ የምንለው አካል አለ ወይም ደግሞ ሸፍኖ የያዘ የሰውነታችን ክፍል አለ። ያን እንትን ውስጥ ውሃ መጠራቀሙ ወይም ደግሞ አሳይተስ መኖሩን እናያለን። እሱን መኖሩን ደግሞ ያው የራሱ እንትኖች አሉት ዲክቴት መቼ ነው የሚደረገው? እንግዲህ አሳይተስ መኖሩን በአልትራሳውንድ ብቻ የሆድባጥ ምልክቱ ባይታየንም በአልትራሳውንድ በማየት ብቻ ውሃ መኖሩን ሀምሳ ሚሊ ሊትር እስከ መቶ ሚሊሊትር ራሱ ቢሆን የማየት እንትን አለን ማለት ነው በፊዚካል ኤግዛሚኔሽን ወይም ደግሞ በአካላዊ ምርመራ ሳናደርግ አልትራሳውንድ ብቻ ይህንን መኖሩን እንችላለን። ሌላ የዳያሜትሮቹ የብለድ በዝሎች ወይም ደግሞ የደምስሮቹ ዳያሜትር እንድንጠረጥር ያለግን እንችላል፣ ሄፓቲክ ፖርታል ቬን ዳያሜትር። እነዚህ እነዚህም በማየት የጉበት በሽታን ለማወቅ እንችላለን ማለት። ሌላኛው ደግሞ የስፕሪን ወይም ደግሞ የቆሽት መጠን መተለቅ ወይም ደግሞ ከነበረበት ቦታ ሙቭ ማደርግ ማድረግ ስፕሬኖሜጋል የምንለው ምልክቶች ሊታዩ ይችላሉ። እነዚህ እነዚህን የአይንና የደም ምርመራዎችን አይናችን እንዲህ በማድረግ እነዚህ እዚህ አይናችን አካባቢ እንዲህ በምናደርግበት ሰዓት ቢጫ ሆኖ ልናየው እንችላለን። ወይም ደግሞ ፔል ሊሆን ይችላል በደም ማነስ አማካኝነት ማለት ነው። ሌላ የሚያሳክከን ምናምን እነዚህ እነዚህን አይነቶች ሁላ ምርመራ የምናደርግ ይሆናል ማለት ነው። ሌላኛው በተጨማሪ ምንድን ነው ውሃ ውስጡ ካለ ወይም ደግሞ አብዶመን ውስጥ ወይም ሆዳችን ውስጥ ውሃ የሚመስል ነገር ከተጠራቀመ እሱን ደግሞ በቀላሉ እንዴት ነው ማድረግ የምንችለው? ታፕ በማድረግ ወይም ደግሞ ፔሪቶኒያል ታፕ በመውሰድ በማይክሮስኮፕ እናየዋለን ማለት ነው። ፍሉዱ ወይም ደግሞ ሴንድ ይደረጋል ላብራቶሪ ምርመራ ማለት ነው። ከዛ ሲንግል የሆነ ወይም ደግሞ ኤስቢፒ እንግዲህ በሰውነታችን ውስጥ ብዙ የሆኑ ባክቴሪያዎች አሉ፣ ጠቃሚ ሆኑ ጠቃሚ ያልሆኑ ማለት ነው። ኤስቢፒ ግን እንድንል አንደኛ ደብሊዩቢሲ ካውንቱ ከ አምስት መቶ በላይ ከሆኑ እና አብሶሉት ኒትሮፊል ካውንት ከሁለት መቶ ሀምሳ በላይ ከሆነ እና ከዛ በኋላ ያኛው በምርመራ ደግሞ አንድ ብቻ ማይክሮ ኦርጋኒዝም የሚያሳይ ከሆነ ወይም ደግሞ አንድ ተዋስ ብቻ የሚያሳይ ከሆነ ኤችሲቢፒ እንድንጠረጥር ያደርገናል ማለት ነው። ወይም ደግሞ በምልክቶቹ ለምሳሌ በሚነካ ጊዜ ይሄ እባጩ ወይም ደግሞ ሆዱ ያበጠ ሰው በሚነካ ጊዜ የሚያማው ከሆነ ሊቨር ወይም ደግሞ ትኩሳት ካለበት ቴንደርነስ ካለበት ከእንትኑ ጋር በተገናኘ ማለት ነው። እነዚህ እነዚህ ምልክቶች ታየበት ይጠረጥር ይገባል ወይም ደግሞ ሰስፔክት ሊያደርግ ይገባል። ስለዚህ ጤና ተቋም በመሄድ ምርመራ ሊደረግለት ይገባል ማለት ነው። ሌሎች የምንጠቀማቸው ምርመራዎች ደግሞ ከምልክቶቹ ጋር በተገናኘ የሚወሱን የምርመራ ሂደቶች አሉ ማለት ነው። ሌላ የሚደረጉ ምርመራዎች ምንድናቸው? ኮንፊርም ለማድረግ ወይም ደግሞ እንዳለብን ለማረጋገጥ የሚሰሩ ለምሳሌ የጉበት ሲሮሲስ ወይም ደግሞ ጉበታችን ወደ መጨረሻ ደረጃ ኢንድ ስቴጅ ደርሷል ብለን እንድንጠረጥር እንድንደመድም የሚያደርጉን ምርመራ ሂደቶች አሉ። ሊቨር ባዮፕሲ ይወሰዳል ወይም ደግሞ ከሱ ላይ የተወሰነ ከጉበታችን ላይ የተወሰነ ሴል ይወሰድና ይታያል በምርመራ። እሱም ደግሞ የራሱ የሆነ እንትናለው ማለት ነው ወይ የእባጭ ነገር የሚመስል ፋይብሮስት ከሆነ በኋላ ወደ እባጭነት የሚቀየር ከሆነ ወይም ደግሞ ሪጀነሬቲቭ ነው ብሎ እንግዲህ እንደምታውቁት ጉበታችን በጣም ሪጀነሬት የማድረግ ወይም ደግሞ ቢጎዳ ራሱን የመተካት አቅም እንዳለው ይታወቃል። ግን ራሱን በጉዳት አማካኝነት ከሚተካው በላይ ጉዳት ሲደርስበት ወደ እባጮች ይቀየራል። ወደ ሪጀነሬቲቭ ኖዶልስ ይቀይራል ማለት ነው። በዛን ሰዓት እነሱም ወስደው ፓቶሎጂስቶች፣ በዚህ ላይ ሙያ ያላቸው ሰዎች በምርመራ ኮንፊርም ሊያደርጉት ይችላሉ። ስቴጁንም እነሱ ሰርተው እንትን ሊሉ ይችላሉ ማለት ነው ሌላ እንደ ሪስክ ፋክተራቸው ለምሳሌ አሁን አልትራሳውንድ ጋይድድ የሆኑ ኤፍኤንኤሲዎች ወይም ደግሞ ፔሪቶኒየሙ ወይም ደግሞ ከጉበታችን ዙሪያ ያሉ ሌሎች አካላቶች በጉበት ካንሰር ሊጠቁ ይችላሉ። በዛን ጊዜ እነሱ ሙላ ወይም ደግሞ የጉበታችን ውስጥ ያለው ፈሳሽ መጠን መብዛቱን ሌሎች ከጉበታችን ውጭ ያሉ ምክንያቶች ሊሆኑ ይችላሉ ተብሎ ስለሚታሰብ የፔሪቶኒያል ካርሲኖማቶስ ወይም ደግሞ እዛ ውስጥ የሚፈጠር የተለያየ የካንሰር በሽታ ሊሆን ይችላል። እነዚህ እነዚህን ሁላ በባዮፕሲ ነው የሚለዩት ማለት ነው። ከቲቪ ፔሪቶናይትስ በዚህ አማካኝነት ነው የሚለዩት እና የጉበት በሽታ ተያይዞ አብሮ ተመሳሳይ የሆነ ምልክት እያሳዩ ሊከሰቱ የሚችሉ ሌሎች በሽታዎች ጋር አብሮ ስለሚከሰት ከጉበት በሽታ በምርመራ ነው ሙሉ በሙሉ ሊታወቅ የሚችለው ማለት ነው። እንግዲህ ሌላኛው ማየት ያለብን ደግሞ ምንድነው? ስፖንታኒየስ ባክቴሪያል ፔሪቶናይትስ ወዳችን ውስጥ ወይም ደግሞ ታፕ ይደረግና ዳይግኖሲስ ወይም ደግሞ ያንን ምርመራ ከተደረገልን በኋላ እሱን ለማከም የሚሰጥ መድኃኒት ሴፍትሪያክሶን ከአምስት ከሰባ ቀን በመውሰድ በሚዋጥ ክብል አማካኝነት መታከም ይችላል ማለት ነው። እንግዲህ ለተለያዩ ከአይምሮ ጋር በተገናኘ ሊከሰቱ የሚችሉ ምልክቶችን ደግሞ በዳያሪያ መልክ ወይም ደግሞ በተቅማጥ አማካኝነት እንትኑ እንዲወጣ በማድረግ ወይም ደግሞ በጉበታችን ፕሮሰስ ያልሆነው ኬሚካል እንዲወጣ ላክቱሎስ እየሰጠን ማከም እንችላለን ማለት ነው። ሌላኛው በቫይረሱ አማካኝነት የሚመጡ በሽታዎች የጉበት በሽታዎችን ደግሞ አንቲቫይራል በመስጠት ሊታከም ይገባል ማለት ነው። እንግዲህ እነዚህን እነዚህን ምልክቶችን በማየት ነው ቲቶሶሚያሲስ ከሆነ እሱንም ደግሞ የሚወሰድ ፕራዚኳን ቴል በመውሰድ ስታት በመውሰድ አንድ ሺህ አምስት መቶ ሚሊግራም ፒኦ ስታት በመውሰድ ሊታከሙት ይችላሉ ማለት ነው። እንግዲህ ስለ ጉበት በሽታ ማወቅ ያለባችሁ ነገር ምልክቶቹን፣ መንስኤዎቹን፣ አጋላጭ የሆኑ ምክንያቶቹን እነዚህ እነዚህን ካስተዋላችሁ ቶሎ በአፋጣኝ ወደ አቅራባችሁ ጤና ተቋም በመሄድ የደም ምርመራ አጠቃላይ የሆነ ጉበት ስፔሲፊክ የሆነ ወይም ደግሞ ሊቨር ስፔሲፊክ የሆነ ምርመራ ልታደርጉ ይገባል። ስለዚህ በአጠቃላይ ማወቅ ያለባችሁ ነገር እንዴት ነው የጉበት በሽታን ለመከላከል የሚደረጉ ጥንቃቄዎች ምን እንደሆኑ፣ የጉበት በሽታ ምልክቶች ምን እንደሆኑ፣ እንዲሁም ደግሞ የጉበት በሽታን ለመመርመር ምን መደረግ አለበት እንዴት ልጠነቀቅ ይገባል የሚለውም ከመነሻ ከአጋላጭ ምክንያቶቹ ተነስታችሁ ራሳችሁን መጠበቅ ትችላላችሁ ማለት ነው። ይህን ይመስላል እንግዲህ የዛሬው አጠቃላይ ዩቱብ ቆይታ ስለ ጉበት በሽታ ምንነት፣ ምክንያቶቹ፣ ሕክምናውን የተወሰነ ነገር እውቀት እንዳገኛችሁ ባለሙሉ ተስፋ ነን። ለቀጣይ ደግሞ በተለየ ርዕስ ይዤላችሁ እስክመጣ ድረስ ይህን ቻናል ሰብስክራይብ በማድረግ ፎሎ በማድረግ እንዲሁም ደግሞ የምንሰራላችሁን ቪዲዮ ለወደር ዘመዶቻችሁ ሼር በማድረግ ቤተሰብ እንድንሆን ከወዲሁ እናበረታታችኋለን። ለበለጠ የማማከር አገልግሎት ደግሞ በሰባ ስድስት አስራ ሰባት ላይ በመደወል ከየትኛውም ጤና ጋር በተያያዘ ያላችሁን ጥያቄ የማማከር አገልግሎት ስለምንሰጥ እሱንም ጥቅም እንዳትረሱ እያለን ከወዲሁ የምሰናበታችሁ እኔ ዶክተር ልዩ አድገረሙ እባላለሁ። በቀጣይ ደግሞ በሌላ ርዕስ እስክንገናኝ ድረስ ሰላም።